አይገባም። ሲጀመር ምኑን አይገባም? የቤት ኪራይ እኔ መካፈል የሚመስላችሁ ማን ድረስ ላይ ነው? ከእንግዲህ ምናጠፋው ምናጠፍብሽ ምናጠፍበት ቦታ ላይ ሄደህ እንጠፋለን ነው። እድሜ ጠቅሞ የሞተ ሰው ምናምን አባዬ ማለት ነው በቴሌቪዥን ያስቀምጥ ገባጭ ልጅ ሰዓት ምንድን ነው ግን? የሆነ እዛ መርካቱ ያየት የሆነ እንደዚያ ሰዓት ብቻ የሚነድበት ቲቪ ማ ይባላል? ሂተር መሰለኝ ለእንትን ብቻ።

ለምትለው እየሄዱ ባሌ ጨክ ነው። እትዬ ማን ነው? እትዬ ማን ነው?

ቀሞተ እንትን ይላል፣ ሊቀልዳል ያንተ በሞተ ሰው ነው። ድሮ እድሜ ጠግቦ የሞተ ሰው ምናምን አባዬ ማለት ነው። አባዬ ተወው ገራኒ አ ጉራ ማለት ነው እንትን የዲዴ ገራኒ እያለ እናለቅሳለን። ቀልድ ለመያዝ ማለት ነው። አይደለም፣ ቀልድ አይደለም። እንደ ድሮ እያሸፍቆ ከሆነ ትልቅ ሰው ከሞተ እኔም መስማት ስላለብኝ ታድለሽ እንኳን በእድሜ አትሞ። ምን አደረገች? ምን አባቷ ነው ምስ ምስ ከውታለ እኔ እኮ እነሱ አባባሉ ነው ያሰቀኝ እንዴ? የሞቱትን ሴትዮን ገረኝ። ሴትዮ አይደለም፣ አንድ ፍሬ ወጣት ናቸው። ማና ናት ነበረች አቸው እትዬ እኮ ምን እንደሆነ ለኔ የሆነ ነገር ሊሆን ይችላሉ። ዘመድ ወንድሜ እስከሆንክ ድረስ እስከሆንክ ድረስ ሌላ እትዬ አይኖርም።

በሚቆራረጥ በሚቆራረጥ ድምጾት ማነው ይሄ ፍቅር የሚለኝ? እትዬ አጣሁት፣ አጣሁሽ። አንተ ይህቺ ሴትዮ ማነች? ማናቸው ናቸው? እነማን ናቸው? ምንድን ናቸው? ግን እኔ ቤት ኪራይ የሚገባልህ ቤት ኪራይ በየወሩ የሚዘጉልኝ ቆርሰው ነበሩ። አሁን ጉሮሮ ተ

ከኋላቸው ነው ማውራቸው። ማውራት ስለ እሷ ሳውራ አልተረዳችሁ? አልገባችሁ? ያላት ቦታ ስንት ካሬ ነው? ስንት ካሬ ነው? ለአንተ ያላቸው ቦታ ስንት ካሬ ነው? እስቲ ንገር።